ዛሬ አሁን የምንገኝበት ቡታጅራ ከተማ ምስራቅ ጉራጌ ዞን ውስጥ የኮመሊ የመቻል ፓርክ የሚባል ቦታ፣ አሁን ግን የሪቨርሳይድ ፕሮጀክት ነው። ይሄ ወንዝ ዳር ልማት በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የተጀመረው በአገር ደረጃ የተጀመረው ስራ ምን ያህል እዚህም እንደደረሰ ማሳያ ነው በሚል የሰልጣኞች ለማሳየት እየሞከር ነው። በአጠቃላይ ስልጠናዎቻችን አራት ጉዳዮች ናቸው። ግብርና አለ፣ ቱሪዝም አለ፣ ከተማ ልማት አለ፣ ኢንዱስትሪ አለ። እነዚህ ነገሮች እንደ ሀገር ፎከስድ ሆነን በነዚህ ሰነዶች ስልጠና የተወሰደው ሁሉም ያስፈልጋሉ። ነገር ግን እነዚህ በልዩ ሁኔታ መሰራት ስላለባቸው ፎከስድ መሆን ስላለብን፣ ከቱሪዝም አንጻር ስንነሳ እንደ ምስራቅ ጉራጌ ዞን አንዱ ፖቴንሻል የጥያ ፕሮጀክት ነው። የጥያ ዓለም አቀፍ ቅርስ ያለበት ያው ጠዋት እንደጎበኘ ነው። አሰልጣኞች በሁለት ከፍለን ጉብኝት ተደርጓል። ይሄ በክቡር ጠቅላይ ሚኒስትራችን በመደመር ትውልድ መጽሐፍ ሽያጭ የሚሰራ የሚገነባ እንደዚሁም በባለሀብቶቻችን ሀብቶቻችን መዋጮ የሚሰራ ፕሮጀክት ነው። ወደ 35 ቢሊየን የሚፈጅ ብር የሚፈጅ ዲዛይን ተደርጓል። እነዚህ ደግሞ የችች ኢንጂነሪንግ ኮንሰልት የሚያደርገው ነው። ይህንን ስራ ከምን ጀምረን የት እንደርሳለን? በሶስት ፌዝ ከፍለን እየሰራ ነው። በመጀመሪያ ደረጃ በ1972 የተመዘገበ ነው ግን ብዛም ያለማ። አሁን ግን በልዩ ሁኔታ የክቡር ፕሬዚዳንታችን ዶክተር እንዳሻው ጣሰው በበላይ ጠባቂነትና እኔም በቦርድ ሰብሳቢነት የምንመራው ፕሮጀክት ነው። ይህን ስራ መጀመሪያው ፌዝ ናሙና ሶስት ጎጆ ቤቶች ሰርተናል። መቶ ቤቶች በዚህ በጀት ዓመት በፈረስት ፌዝ እንሰራለን ብለናል። ቀጣይ ደግሞ ቀሪ ስራዎች ኢንፍራስትራክቸርና የተወሰነ አምፊቴያትሮች፣ ካፌ፣ ሬስቶራንት እነዚህ መንገዶች እንሰራለን ብለናል። ግሪን የማድረግ ስራ የፈርስት ፌዝ ፓርት ነው። ቀጥሎ ደግሞ የሶስተኛው አጠቃላይ ጥንቅቅ ያለ በፕሮጀክቱ ፕሮፖዛሉ መሰረት እንሰራለን ብለን እናጠናቅቃለን ብለን ይሄ ስን ጨርስ ከአዲስ አበባ ከፒያሳ 86 ኪሎ ሜትር ከአለንገና ጅማ መገንጠያ ደግሞ 66 ኪሎ ሜትር በጣም ጂኦስትራቴጂካሊ ምርጥ የሆነ ለአዲስ አበባ ቅርብ ሆነ የመዝናኛ ቦታ ነውና አጠቃላይ ከሌሎች ጂኦስትራቴጂክ ሎኬሽን አንጻር የተሻለ አድቫንቴጅ ያለውና ዞራችን እንዲሁም ለማከላ ኢትዮጵያ ክልል መግቢያ መውጫ የሆነ ትልቅ የቱሪስት መስብ ነው። እንደዚሁም በቱሪስት ኤሪያ ብዙ ነገሮች ማንሳት ይቻላል። የቡኢ ላይ ወደ 18 ኪሎ ሜትር ገባ የሚለው የምድረከብ ዳቦ ትልቅ ገዳም አለ። በየአመቱ ተካታ ምእመን መጥተው እንደ ቱሪስት መስህብ የምናየው ቡታጅራ መስጂድ ረጅም ዓመት በ1973 ዓ ም ተመርቆ አገልግሎት መስጠት የጀመረ ባለ አራት ምሰሶ ታሪካዊ መስጂድ ነው። ይህንን እንደ አንድ የቱሪስት ኤሪያ፣ ሌሎች ፏፏቴዎች፣ አሁን ጀርባዬ ላይ የምታዩት የጸበል ወንዝ ተብሎ ፏፏቴ ያለው የተለያየ እምብዛም ያለማ የነበረ አሁን ግን ይህንን ስራ በልዩ ሁኔታ እየመራ ነው እንገኛለን ከግብርና ትራንስፎርሜሽን አንፃር አንጻር በርካታ ስራዎች እየሰራን በስንዴ ምርት ግንባር ቀደምነን በተለይ በበጋ መስኖ ስንዴ ምስራቅ ጉራጌ ዞን ከክልሉ ግንባር ቀደም ባሉ በመስኖ ልማት በመደበኛ መስኖ እንደዚሁም በስንዴ ምርታማነት በጤፍ ምርታማነት አሁን ዛሬ ያየነው የተቦን ቀበሌ ላይ የሚገኘው መስቀን ወረዳ የቡና ምርት በሄክታር 15 ኩንታል የሚመርትበት ይሄንን ከክልሉ አማካይ 8.5 ከፍ ያለ እንደሆነ የቡና ባለሙያዎች እያብራሩ ነበር። ይህንን እድል ግን ከተቦን አልፎ አጠቃላይ መስቃን ወረዳ እንዴት እናስፋፋዋለን? ምስራቅ ጉራጌ ዞን በሁሉም ወረዳ በሁሉም ከተማ አስተዳደሮች ይህን ማስፋት እንድንችል አመላካች ነገሮች አሉ። ይህንን በብዛት ዛሬም ጎብኚዎቹ በተለይ የወረዳና ና የከተማ አመራሮቻችን ይህን በማየታቸው አቅደው በዚህ ዘርፍ ብዙ አርሶ አደሮች ተጠቃሚ ለማድረግ እድል ስለሚሰጥ ይህንን ነገር አይተናል። አሁን የምንገኝበት የቡታጅራ ኮሪደር ልማት ላይ ነው የምንገኘው። ይሄ ቡታጅራ ኮሪደር 25 ኪሎ ሜትር ነው እቅድ ተይዞ ነበረው። እንደ ሀገር አዲስ አበባ ላይ ተጀምሯል። ክቡር ጠቅላይ ሚኒስትር ጀመሩት። ክቡር ፕሬዚዳንታችን ደግሞ ይህንን ለሁሉም ከተሞች ተልእኮ ሰጥተውን ተልእኮ ወስደን መጣን። 25 ኪሎ ሜትር በሁለት ፌዝ፣ 17.5 የመጀመሪያ ፌዝ ቀጥሎ ደግሞ ሰባትጥባምስቱን በሚቀጥለው ፌዝ ምን ገነባ ይሆናል እና ይሄ ከዚህ አንጻር ስምንት ነጥብ ሶስት አምስት ኪሎ ሜትር ጥንቅቅ ተደርጎ ከስማርት ፖል ውጭ አጠናቀናል፣ አጠናቀል ለአገልግሎት ክፍት አድርገናል። ቅድማ ይተነዋል፣ ፏፏቴዎች ያሉት፣ ማረፊያዎች ያሉት፣ መዝናኛዎች ያሉት፣ አራቱ መሰረታዊያን ያሉት፣ እግረኛ መንገድ፣ የሳይክል መንገድ፣ የግሪነሪ፣ እንደዚሁም የዩቲሊቲ ሰርቪሶች ያሉት የተሟላ አስፋልቱና መኪናና እግረኛ ሳይክል ሳይጋፋ እራሱ ችሎ አደጋ መቀነስ ብቻ ሳይሆን ለመዝናኛነትም እያገለግሉ ይገኛሉና እነዚህ ነገሮች በቀጣይ አጠናክረን በሌሎቹን ከተሞች እንቀጥላለን። እናው መንገድ ላይ ያለው አሁን አስፓልቱ ለብሔር ብሔረሰቦች ቀን እየተሰራ ስለሆነ እሱ ሲጠናቀቅ 22 ኪሎ ሜትር ጥንቅቅ ያለ የኮሪደር እንጨርሳለን። ቀሪው ደግሞ በሶስተኛ ፌዝ እሱን እንጨርሳለን። ማለት አሁን የምንገኝበት መቻል ፓርክ የሚባል ኮመንሊ የሚታወቅ አሁን ግን የሪቨርሳይድ ፕሮጀክት ወይም የወንዝ ዳርቻ ልማት የምንለው አርባ ሁለት ሄክታር በኤችች ኢንጂነሪንግ ኮንሰልት የሚያደርገን እሱ በእሱ አማካኝነት የተሰራው ዲዛይን ነው። ይህንን ስራ ይኸው የተወሰነ ኤሪያዎች አልቆ ለአገልግሎት ክፍት ሆነዋል። ይህን ስናጠናቅቅ አጠቃላይ የከተማው ማህበረሰብ ብቻ ሳይሆን የዙሪያው ትልቅ የቱሪስት መስብ ኤሪያ እንደሚሆን ይሄ ስጋት የነበረበት ቆሻሻ የነበረበት አካባቢ ነው። አሁን ግን ለመዝናኛነት የሚያገለግል ብቻ ሳይሆን ገቢ የሚያስገኝ መንፈስ የሚያድስ ብቻ ሳይሆን ኢኮኖሚ የሚጨምር እንደሚሆን ትልቅ ተስፋ ተጣለበት። አዲስ አበባ ላይ አራዳ ክፍለ ከተማ ላይ ያለው ያየነውን ሪቨርሳይድ ፕሮጀክት የሚመሳሰል ስለሆነ በቀጣይ ትላልቅ እንግዶች ሲመረቁ ጋብዘን የምናስተዋውቅ ይሆናል። የዚህ አይነት ደግሞ ፕሮጀክቶች አገር ውስጥ አልተለመዱም ነበር። አዲስ አበባ ላይ ተጀምረዋል፣ ጎርጎራ ላይ ተደግሟል፣ ባህር ዳር፣ ሌሎችም ትልቅ ከተሞች ያሉ እና አርባ ምንጭ አሁን ቡታጅራ ላይ እንዲህ ጀምረናል። ቀጣይ ቡኢም ኬላም እንሴኖም ይህን እድል ስላለው የወንዝ ዳርቻ ልማት እንደ ጸጋቸው ሁኔታ ጸጋቸው መሰረት ያደረገ ልማት እንዲያለሙ ትልቅ ልምድ ልውውጥ መድረክ ስለሆነ በዚህ ስልጠና ቴዎሬቲካሊ ለዘጠኝ ቀን የሰለጠኑት አለ። አሁን ደግሞ ፕራክቲካል ዞረን ያየናቸው የግብርናም የኢንቨስትመንትም እንደዚሁ የኮሪደር የወንዝ ዳርቻ ልማቶች አሉ። ይህንን የበለጠ አስፍተን በዚህ ሳንረካ የበለጠ ሰርተን ማህበረሰቡ ደግሞ የቡታጅራ ህዝብ በተለይ ለኮሪደር ልማት በአንድ መድረክ ገንዘብ ማዋጣቱ ብቻ ሳይሆን ወሰን የማስከበር ስራው ሞዴል የሚሆን ተባባሪነት ስላለው በቀጣይም ይህ አጠናክሮ እንዲቀጥል ሌሎች ከተሞችም እንዲወስዱ በዚህ አጋጣሚ ቡታጅራ ከተማ ላሉ አመራሮችና ማህበረሰብ ትልቅ ምስጋና አቀርባለው። ይህን ስራ ጀምረናል እንጂ ገና አልጨረስ ነው። ነገር ግን ከዚህ በላይ እንደምናሳካ ከዚህ በላይ መልማት እንደምንችል አመላካች ነገሮች ስላሉ በቀጣይ እነዚህን አጠናክረን እንደምንቀጥል ለማንሳት ነው ሌሎች ከተሞችና ለሌሎች አመራሮች ማስተላልፈው መልእክት ምንድነው? እያንዳንዱ ነገር በበጀትና በራስ አቅም ብቻ ሳይሆን ማህበረሰብ በማስተባበር ብዙ ተወላጅ ባለሀብቶቻችን አላችሁ። ይሄ ሚዲያ የምትከታተሉ ተወላጅና ወዳጅ ባለሀብቶቻችን ከቡታጅራም ወይም ከቡይ ከንሴኖች ሳይሆን ከዞናችን ውጪ ያላችሁ ባለሀብቶች ተባባሪነታችሁን እንደ ወትሮ ሁሉ አግዛችሁን፣ ቀጠናችን ሞዴል እንድናረግ እንድታግዙንና ኢንቨስት እንድታረጉ በዚህ አጋጣሚ ጥሪ ያቀርባለሁ። እጅግ አድርጌ አመሰግናለሁ።